በሙስሊሞችም ይሁን በክርስቲያኖች ዘንድ እጅግ የተወደደ እና ከፍተኛ ተቀባይነት ያለው ሰው ነው። በተለይ ደግሞ የሚያቀርባቸው ሀሳቦች ሚዛናዊ መሆናቸው፣ ለሃይማኖቱ ያለው ፍቅርና ለሀገሩም እንዲሁ የከፈለው መስዋዕትነት፣ ከፍተኛ የሆነ ተወዳጅነትን እንደሰጠው ይነገርለታል። ይህ ሰው በርካቶች በሃይማኖታዊ መንገድ ላይ እንዲጓዙ ትልቅ የሆነ አሻራን ያሳረፈ እንዲሁም ለወጣቶች መልካም አርአያን የሰጠ ታላቅ ኢትዮጵያዊ እንደሆነም እንዲሁ ይነገርለታል። ኡስታዝ አቡበከር አህመድ። ኡስታዝ ከሰሞኑ ታዲያ በገጠመው ሕመም ምክንያት በርካቶች ተጨንቀዋል። ሙስሊም ክርስቲያኑ እጅጉን ደንግጧል። በማህበራዊ ሚዲያ ላይ በተለይ ፎቶዎቹ እየተለጠፉ የተለያዩ መረጃዎች መሰራጨት ከጀምሮ ወዲህ አንዳንዶች ምንድነው የተፈጠረው እያሉ ድንጋጤያቸውን እየገለጹ ነው። ሌላኞች ደግሞ በጸሎት በዱዓ አብረንህ ከጎንህነን እያሉ ሐሳባቸውን በስፋት እየገለጹ ይገኛሉ። ለመሆኑ ኡስታዝ አቡበከር ምን አጋጠመው? ምን ተፈጠረ? እንነግራችኋለን። አሁን ያለበት የጤና ሁኔታስ ምን ይመስላል? የት እየታከመ ነው? ይሄንንም ወደ እናንተ እናደርሳለን። በተጨማሪም ኡስታዙ መታመሙን የሰሙ ኢትዮጵያውያን የላኳቸውን መልእክቶችና እንዲሁም እየቀረቡ ያሉ ሐሳቦችን ከግራም ከቀኝ ማሰባስበን ወደ እናንተ እናደርሳለን። እንደምናችሁ የምንወዳችሁና የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን፣ ቻናላችን ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችን የኡስታዝ አቡበከር ጉዳይን አንስተን እንዲህ ልናቀርብላችሁ ተገናኘን። በተለያየ የዓለም ጫፍ ሆናችሁ እኛን ስለምትከታተሉና ተቀዳሚ ምርጫችሁም ስለምታደርጉን እጅግ አድርገን እናመሰግናችኋለን። ጌታቸው በላይ መሰናዶውን እንዲህ አዘጋጅቼ ወደ እናንተ አቀርባለሁ። እስከ መጨረሻው ከኛ ጋር ሆኖ ጎራ ስቱዲዮን ሰብስክራይብ አድርጉ። በደሴ ከተማ መሀል ፒያሳ ላይ ትልቅ የልብስ ሱቅ የነበራቸውና በአካባቢው ማህበረሰብ ዘንድ እጅግ የተወደዱ የታወቁ አባት ነበሩ። ስማቸው ደግሞ ሐጅ አህመድ ተብለው ይጠራሉ። እኚህ ሰው በሙስሊም በክርስቲያኑ የተወደዱ በተለይ ደግሞ ታማኝነታቸውና አደራ እየተባሉ የሚሰጡባቸውን ነገሮች ሁሉ በኃላፊነት የሚወጡ ሰው በሆናቸው ተወዳጅነትን እንዳተረፈላቸውም ይነገርላቸዋል። እሳቸው ላይ አደራ የማያስቀምጥ ሰው አልነበርም። የአካባቢው ቀሳውስትም ጭምር እጅግ የሚወዷቸውና በታማኝነታቸውም የሚያደንቋቸውም ሰው ነበሩም። ወጣቶች፣ ህፃናት፣ ልጆች ሁሉ በመልካም ስነ ምግባር እንዲያድጉ የራሳቸውን አሻራ እንዳሳረፉም ይነገርላቸዋል። ሐጅ አህመድ በአካባቢው በሽርጥ ለባሽነታቸው፣ እንዲሁም በሃይማኖታዊ አስተምህሮታቸውና በነጋዴነታቸው ይታወቃሉ። እኚህ ሰው ታዲያ ከወለዷቸው ልጆቻቸው መካከል ኡስታዝ አቡበከር አህመድ አንዱ ነው። ኡስታዙ በልጅነቱ ቁርአንን እየተማረ ከአባቱ በርካታ ሃይማኖታዊ ተግባራትን እየቀሰመን ያደገው ታዲያም የአባቱ ህልም ነገ ለሀገርህ ለሃይማኖትህ የምትበቃ ታላቅ ሰው መሆን አለብህ የሚል ነበረ። እኚህ ሰው ያንን ህልማቸውን ለማሳካት ደግሞ ልጆቻቸውን በሚገባ ያሳድጉ እንደነበር መረጃዎች ይጠቁማሉ። እንዲህ እንዲህ እያለ ያደገው ኡስታዝ አቡበከር ደግሞ በኋላ ወደ ወጣትነት ዘመኑ ሲሸጋገር እጅግ የፊልምና የሙዚቃ ወዳጅ እንደነበር ይናገራል። በዚያ ጊዜ ለሙዚቃ እንዲሁም ለፊልምና መሰል የኪነጥበብ ስራዎች የነበረኝ ፍቅር የተለየ ነበር። በአካባቢውም በዚህ ሁኔታ እንደሚታወቅም እንዲሁ ይናገራል። ቀስ በቀስ ግን ወደ ሃይማኖቱ መመለስ እንዳለበትና አባቱ የሚፈልጉትን ህልማቸውን መኖር እንዳለበት እየተረዳ መጣ። ወደ ሃይማኖቱ የበለጠ ቀረበ። ራሱን ለማሻሻል ሞከረ። ሃይማኖታዊ ትምህርቶችን በሚገባ መከታተል ጀመረም። ከዚያም ሀገራዊና ታሪካዊ ዳራዎችንም እንዲሁ ማጥናቱንም ቀጠለ። አባቱ በዚህ መሃል ህይወታቸው አለፈ። ጎራ ስቱዲዮ ማህበራዊ፣ ወቅታዊ፣ አዝናኝና አስተማሪ ጉዳዮችን ይዞ ወደ እናንተ የሚያቀርብ ሚዲያ ነው። የሰብስክራይብ ምልክቷን እየተጫናችሁ ቤተሰብ ሁኑ። በዚያ ጊዜ አባቱና ቤተሰቡ ደሴ ላይ ከሚገኘው ሱቃቸው በተጨማሪ ጅቡቲ ላይ ተጨማሪ ሱቅ ስለነበራቸው ያንን ለመቆጣጠርና ለንግድ ሥራ በሚል ጅቡቲ ይመላለስ ነበር ኡስታዙም። ከዚያም ጅቡቲ ላይ በነበረው ቆይታም ሃይማኖት ላይ የበለጠ ጠንካራ ሆነ። የበለጠ ማንበብ፣ የበለጠ መረዳትን ማጠናከረ ማለት ነው። ከዚያ ሲመለስ ግን በቀጥታ ሃይማኖታዊ መምህር ወይም ኡስታዝ ሆኖ ማገልገል ጀመረ ማለት ነው። ኡስታዝ አቡበክር ካደገባት ደሴ ከተማ የቀሰመውን ማህበራዊና ሃይማኖታዊ ተግባሩንም በሚገባ እያስተጋባ የሚኖር ድንቅ ሰው እንደሆነም እንዲሁ ይነገርለታል። ታዲያ ከሰሞኑ ኡስታዙ የተለያዩ የህመም ስሜቶች እየተሰሙት እንደቀጠሉና በዚህም ሳቢያ ወደ ህክምና ተቋም አምርቶ የቀዶ ጥገና አገልግሎት እንዳገኘ መረጃዎች ይጠቁማሉ። ቀዶ ጥገናውን ካደረገ በኋላ በሰላም ወደ ቤቱ ተመልሶ የጤና መሻሻል ቢያሳይም እንደገና ግን ከባድ የሚባል ህመም ገጥሞት ወደ ሆስፒታል መመለሱ ተነግሯል። በጉርሻ ገጽ በኩል ያገኘነው መረጃ እንደሚያመላክተው ከሆነ በኢትዮ ጠቢብ ሆስፒታል የሚገኘው የብዙ ሺህ ሙስሊም አባት የሆነው ኡስታዝ አቡበክር አህመድ እጅጉን ታሟልና በዱአችሁ አስቡት በማለት መልእክቱን ያስቀምጣል። አላህ ማረህ ፈጣሪ ማረህ በማለትም እንዲሁ ሐሳቡ ተቀምጧል። በጉርሻ ገጽ በኩል ማለት ነው። ይህንን አስመልክቶ በርካታ ማኅበራዊ ሚዲያዎች እንደ ጉድ ጉዳዩን እየተቀባበሉት ይገኛሉ። ይህንን ሐሳብ የሚያንሸራሽሩት ደግሞ ክርስቲያኖችም ሙስሊሞችም ሆነው ተመልክተናቸዋል። ሁሉም በየእምነታቸው በዱዓና በጸሎት ስለ ህመሙ እየጸለዩ በቶሎ እንዲሻለውም እንዲሁ ሐሳባቸውን እያቀረቡ ነው የሚገኙት ማለት ነው። ሕይወት መስፍን ስትናገር መልካምነትህን አይቶ እግዚአብሔር ጤናህን በቶሎ ይመልስልህ። ለእኔ በተቸገርኩበት ጊዜ እንደ አባት ሆነህኛልና አመሰግናሃለሁ በማለት ኡስታዙ ለተቸገሩ ሰዎች ሁሉ ደራሽ መሆኑን ስትመሰክር ተመልክተናታል። ሰልሃዲን ሙሐመድ ስለ ሁኔታው ሲናገር ደግሞ አልሐምዱሊላሂ ነው ቃሉ በማለትም ይመሰክርለታል። አቡኪ ቀዶ ጥገና አድርጎ ተነስቶ ሁላ ከመተኛት ይልቅ ሊጠይቁት የሚመጡ ሰዎችን ቁጭ ብሎ ነበር የሚያናግረው በማለት ከዚህ ቀደም በህመሙ ላይ የነበረውን ሁኔታም ያስታውሰዋል። ህመሙን አይታችሁ እንድትጨነቁ ሳይሆን ደህና መሆኑን አይታችሁ እንድትጠነክሩ እንዲሁም እንድትረጋጉ ነው ፍላጎቱ፣ በማለትም ይመሰክራል። አሞታል ሲሉኝ ወላሂ ውስጤ ተረብሿል የሚል አስተያየት ሰጪ የጻፈውን ጽሑፍ ደግሞ እንንገራቸው። ለማንም ሰው ደግ ነው የተቸገረን ሲረዳ ሙስሊም ክርስቲያን አይልም፣ ደግነቱን ማንም ይመሰክራል። በግል እንኳን ሳውቀው ሁሌም በሰው ሀጃ እንደተወጠረ ነው። እንቅፋት ሲበዛብን ፈጥኖ ደርሶ የሚያስፈቅድልን ተዋቸው ይስሩ፣ ወጣቶች ናቸው የሚለው ሐቂቃ እሱ ጋር ነው ያለው። በማለትም ይኸው አስተያየት ሰጪ ይናገራል። ለኔ በተለይ ወላሂ ትልቅ ባለውለታይ ነው። ከማግባቴም በፊት ካገባሁም አንስቶም በብዙ መንገድ ያግዘኝም ይረዳኝም ነበርም። ሌሎች ሲቃወሙኝ፣ ስራዬንም ሊጥሉ ሲሯሯጡ፣ እርሱ ግን በዚህ ጉዳይ ላይ አንድም ቀን እንኳን ተናግሮኝ አያውቅም። አንዲትም ቃል ተንፍሶ ተቀይሞኝም ጀርባውንም ሰጥቶኝም አያውቅም። ኡስታዝ አቡበከር አህመድ መልካምነቱ የበዛ ሰው ነው። ኡስታዝ አቡበከር አህመድ ታሟልና ብዙ የምመኝለት ነገር አለና አላህ አፍያ ህኒ መልሰው፣ የአፍያ ቀሚስ ያልብስህ፣ በማለትም የህዋ አስተያየት ሰጪ ሀሳቡን አስቀምጧል። ጎራ ስቱዲዮን ሰብስክራይብ አድርጉ። ኡስታዝ አቡበከር ሆስፒታል ከገባ በኋላ ያለውን ሁኔታ የሚናገረው ሰልሐዲን አህመድ ከትናንት ዛሬ የተወሰነ ለውጥ አለው ብለውኛል ቤተሰቦቹ በማለትም ይመሰክራል። አልሐምዱሊላሂ ሲልም አምላኩን ያመሰግናል። አሁንም ቢሆን ሆስፒታል ነውና ያለው ዱአቹን አደራ፣ ሙሉ አፊያውን አላህ ይወፍቅልን፣ ከነ ግርማ ሞገሱ አላህ ከኛ ጋር ረጅም ዕድሜን ያቆይልን፣ በማለትም መልካም ምኞቱን ሲያስቀምጥ ተመልክተናል። እጅግ የምንወዳችሁና የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን ቻናላችን ጎራ ስቱዲዮ እንዲህ ያሉትን ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችን የኡስታዝ አቡበከር አህመድ የህመም ስሜትና አሁን ያለበትን የጤና ሁኔታ እንዲሁም የት ሆስፒታል እንደሚገኝ እንዲህ ባጭሩ ጠቆም በማድረግ ከዚህ አለፍ ሲልም ከዚህ ቀደም በልጅነቱና በወጣትነቱ ያሳለፋቸውን የህይወት መስመሮች በተወሰነ መንገድ በመቃኘት ወደ እናንተ አቀርብንላችሁ። ፈጣሪ ጨርሶ ይማርህ፣ እንደገና ወደ ጤንነት ይመለስህ በማለት እኛም መልእክታችንን እንዲህ እናቀርባለን ማለት ነው። ቻናሉን ሰብስክራይብ ሳታደርጉ የምትከታተሉ ካላችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ጌታቸው በላይ የዛሬውን መሰናዶ እንዲህ አዘጋጅቼ ወደ እናንተ አቅርብ ያለው በሌሎች መሰናዶዎች ተመልሰን እስክንገናኝ መልካም ጊዜ ይሆንላችሁ። ጎራ ስቱዲዮ ማህበራዊ፣ ወቅታዊ፣ አዝናኝና አስተማሪ ጉዳዮችን ይዞ ወደ እናንተ የሚያቀርብ ሚዲያ ነው። የሰብስክራይብ ምልክቷን እየተጫናችሁ ቤተሰብ ሁኑ።